አክብሮታዊ ሰላምታችን ወደ እናንተ እያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሸር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ እና ጎንደር ነው የተወለድኩት ያደግኩት ጎንደር ነው። ሁለት ዓመት ሀይ ስኩል ጅማ፣ ከዛ ሁለት ዓመት ደግሞ አዲስ አበባ ሽመልስ ሀብቴ፣ ከዛ ዝም የሃይ ስኩል እየወደቅኳን ሁለት ሶስት አመት ቆይቼ ከዛ ወደ አሜሪካ ማትሪክ እንደገና በመውሰድ በመውሰድ በመውደቅ በመነሳት ታግዬ ደግሞ አሜሪካ እንደዚሁ ኢትዮጵያ ማለት ተው አትችልም። በአንድ አመት መጥ ይሄ በተለይ የገሪማ ታፈረ ልጅ ሆኜ አይሆንም አይሄድም አብሮ ምክንያቱም ልጅነቴም በሙሉ ቲያትርም ዝም ብዬ አልገባሁም። አባቴ በጎን የሚሰራው የሚሰራው ቲያትር ስለነ አፄ ዮሐንስ ለራስ አሉላ ስለ ኢትዮጵያ አርበኞች ስለ አጼ ቴዎድሮስ ነው። አባቴ አያቴ የአጼ ቴዎድሮስ ቤተ መንግስት ጸሐፊ ነበሩ እና ልጅነቴን እኔ አስተዳደጌ ምልህ አያቴ ራሷ የልጅ ኢያሱ ቲፎዞ ነበረች። አባቴ ናት፣ ወሎዬ ናት። እና እዛ ውስጥ አድገህ አትችልም። ሲኒማ የመጣው ካደግኩ በኋላ ነው። በልጅነቴ ምድጃ ከበን አያቴ ናት የምትነግረን ስለ ልጅ ያሱ ብትል ስለ እንትን ደሞ ሊቅ ናት እና በግዝ እያዜመች ነው የምታስተምረን። ስለዚህ ያ ሁሉ እኔ ውስጥ ገብቷል በወድም ባልወድም። የጠላ ምል ንቅያው መጥቻለሁ። አገሬ አይ የበታች ነው ብዬ አሜሪካዊ ትድልቅ ያደረገኛል ብዬ ብዙ ኢትዮጵያኖች ውጭ ሀገር ምን ሄደው ትልቁነን ለመመለስ ነው ኢቨን እንደብቀዋለን ሳይንቲስቱ አገሬን ልረዳ ምናምን የምንለው ግን ትንባክቱ ነው ይሄድ ነው። ትንባክቱ አልሄድንም፣ ሳይንስ ለማውጣት አሜሪካ ሀገር ነው ይሄድ ነው። ስለዚህ ምልህ ምንድን ነው ኢትዮጵያነት ግን ከአፍሪካን አሜሪካን ሙቭመንቱ ውስጥ እየገባው ሲሄድ፣ አንደኛ ኢትዮጵያ ራሷ የፓን አፍሪካንዝም መሰረታዊ ታሪክ አላት፣ እኛ ወጣቶች የማናውቀው ግን ውጭ አላለም። አፍሪካዊነትን ናፍቆ የሚይዘው ውጭ አለው ደግሞ ኢትዮጵያዊ መንደርደሪያው ነው። ኢትዮጵያ የሚባለው አይዲያ ወደድክም ጠላህም የብዙ ፓናፍሪካኖስ ፓናፍሪካኒስቶች መደርደሪያ ደረጃ ነው። ስለዚህ ኢትዮጵያ በሚለው ሲንደረደሩ ስታ እንደ እዛ ድል የመጣሁት ትላለ። አንዳንዶቹም ደግሞ ይገጥመዋል ከኢትዮጵያ መጥተህ ምን ነው እንደዚህ ፈረንጅ የምታመልክ ይለዋል። አንድ ጓደኛ የጎንደር አብረን አድገን ቴሌቪዥን ባየ ቁጥር ኢትዮጵያ ኢትዮጵያ እያለ ጥቁሩ ሲጮህ ሲሰማ ጊዜ እንደ አገራችን ዲናት እንደ እያለ ገርሞት ይጠይቃኝ ነበር እኔን እና፣ ምን ምንድን ነው ኢትዮጵያ? በዓለም ላይ ከካረቢያን ብቻ አይደለም እስከ ብራዚል ድረስ ወደ ደቡብ እዚ ምን የአፍሪካ ማ በደንብ ማያውቀው ጸሎት ውስጥ ኢትዮጵያ አለች። እናንተ ከኢትዮጵያ መጣ ይሄ ይገርፍሃል ባይል እና ጥናት ትጀምራለህ ስለሀገርህ። አሁን ለምሳሌ ታሪክ የታሪክ ኢትዮጵያው ነው የውጭ ሀገር ታሪክ እንጂ ሀገሬን ታሪክ አውቄ መጣሁ ብል ውሸት ነው። እዚህ መጥቼ ነው ማጠናው ስለ ኢትዮጵያ እና ኢትዮጵያ የምሰራቸውን ፊልሞች ያንደረደረኝ የጥቁሩ የአፍሪካን አሜሪካኑ ሙቭመንት ነው። ምክንያቱም እነሱ እየኮሩባትን ይቺ ነገር ምንድናት ብለህ ማጥናት ትገባለህ። እና ኢትዮጵያ ከልጆቿ ይበልጥ ውጭ በስሟ ብቻ ያላለም እንደ እሳት ውስጣቸው ፍም ሆኖ የሚኖር ህዝቦች አሉ። ለዚህ ነው አሁን ለምሳሌ አድዋ ጊዜ እነሱ ነው ሞር የአድዋውን ኢምፕሊኬሽን የገባቸው። እኛ ነጭ ዝም ብለን ጣሊያን እናሸነፍን ነው እነሱ ደግሞ የነጭን ዓለም አሸነፉ ነው የሚሉ። አንድ ጣሊያን ስትወጋ እንዲያውም ሁሎቹ ነጮች በሙሉ ነው የተቆረቆሩ፣ ጣሊያን ሲጠቃ። በጥቁር ህዝብ እና ውጭ ያለው አፍሪካዊ ከአፍሪካ ተገንጥሎ ተሽጦ የወጣው ህዝብ ኢትዮጵያ የመጀመሪያው መግቢያው ናት ለአፍሪካ ኢትዮጵያ ብሎ አንደኛ። ሌላው ደግሞ ቀልድ አይደለም ራሷ ኢትዮጵያ ቀልድ አታውቅም። ምልህ ተወራ መኖር የማትችል ሀገር ጥሩ ምሳሌ ናት። እንኳን ለኢትዮጵያ አሁን ለምሳሌ ለአድዋ ፊልም ስሰራ የኢራን ሴቶችና ሴቶች ስፖርት ሂደው ወይም ኮንሰርት ሂደው ሲያልባቸው ንፋስ የሚያርገበግቡበት እንትን ሰፌድ አጼ ምኒልክና የተጌጥ ሀይቱ ያሉበት ነው። ኢራን ነው። እንግዲህ ምልህ እንዴት ብትል ያኔ ይሄ የኢምፔሪያሊዝም በዓለም ሰውን በሚጨቆንበት ጊዜ አንዲት ትንሽ ዝምብላ ከአንዲት አህጉር ብድግ ብላ ነጭ ስትቀወር ትልቅ ክብር ነው ያገኘች ኢትዮጵያ። እኛ ግን እምልህ እርስ በረሳችን ስለምንጣላ ደግሞ ቂማችን ያልተዋጣ ነው፣ ብዙ ነገር ስላለ ደግ ደጉን አይተን አላ አይደለም ችግር ችግራችን መፍቻም ሊሆነን የሚችለው ደህና ደህና ታሪክ አለው አንዱ ታሪክ አነሳ የአጼ ምኒልክ ታሪክ በአንድ ጎኑ ችግር እያለው ወደ ኦሮሞ ጥያቄ ስትገባ በሌላው በፓን አፍሪካኒዝም ደግሞ እልም ያለ እልም ያሰኝ ፊት አለው ይሄ መቀበል ያቅተዋል ሎካል ያለው ሰው እኔ ሰርተን ያጼ ኃይለ ሥላሴ ደሴምግ የእሳቸው ፓን አፍሪካን ኒስትነት አልገባኝም እዛ ኢትዮጵያ ባለው ሁኔታ መነጸሬ በዛው ነበር። አንዳንድ ጊዜ ግን በዓለም ላይ ያለ ደግሞ ሌላ አይነት ትግል አለ። ያን መደመር ካልቻልክ ተበጥብጠህ ትኖራለህ። ምክንያቱም እዚህ ያለው አፍሪካን አሜሪካኑ እንደ ጉድ ነው የሚያይህ። በአገርህ ላይ ማስረዳትም አትችልም፣ ጥላቻ ብቻ ካለህ ማለት ነው። ስለዚህ ኢትዮጵያ፣ ኢትዮጵያዊነት ወይም ለኔ ለሌላው ላይ ልጭ ነው የማልፈልገው ኢትዮጵያዊነት እምልህ በደንብ ገብቶኝ እንድኮራበት ያደረገኝ የአፍሪካ ህዝቦች የጻፉት ግጥም የጻፉት ታሪክ ይሄ ይሄ ኢትዮጵያን እዛች ከዛች ቦታ መምጣቴ መጀመሪያ አደናገጥ ነበር። በተለይ የጋርቪስት የሆኑ ሰዎች ነበሩ ያኔ፣ አንተ ደግሞ ከኢትዮጵያ እዚህ ትመጣለህ ነጭ ሀገር ብለው በጣም ይለክፈዋል። እና ያኔ የትደናገጥና ተደናብረህ የማትለው ጉድ የለም። ግን እሱ ሁሉ አልፌ ገብቶኝ ነገሩ ለራሴ ሁለቱን አጣምሬ መያዝ እንደምችል ያደረገኝ ይሄ ጉዞ ነው። ትዳርማ ምልህ በእንትን በፕላን አይደል እንግዲህ የኛ የኔ ትዳር ደግሞ ዝም ያላለም ስሜትህ ነቃ ነቃ ብሎ ካጠገብ ካለው ጋር በምትያያዝበት ደብተራማ አያሳምርልህም። ራስ የምትገባበት ሁኔታዎች አሉ በዓለም ላይ ስለዚህ፣ ባለቤቴን ያገኘኋት በዚሁ አይነት የመንፈስ ጉዞ በምጓዝበት ጊዜ እንዲሁ የሁለታችን ታሪክ አብሮ ተገናኘ እና ከባለቤቴ ጋር እሷም በአፍሪካ የምትኮራ ስራዬ ብላ ዩኒቨርሲቲ ውስጥ አማርኛ የምታጠና ልጆቿን ሁሉ እንዳያፍሩበት የኢትዮጵያን ቋንቋ፣ ምክንያቱም እኔ ማናገራቸው ጊዜ በአማርኛ ስለሆነ እንዳያፍሩበት ራሷም ራሷም የምታከብረው ቋንቋ አድርገው ስላዩ ልጆችም በደም ለኢትዮጵያ ያላቸው ክብር ዝምሎ እንጀራ ወጥ በመብላት ብቻ ሳይሆን ኢትዮጵያን በደንብ የሚያዩበት መነጽር ሊያገኙ የቻሉት በትዳራችን የተነሳ ነው። ስድስት ልጆች አሳድጌያለሁ። የኢትዮጵያ ሳይሆን አለ አይደለም፣ የራሴ የሆነ እነሱ ያሉበትን የማይረሳ። በጉልበት ኢትዮጵያዊ ሁኑ አልልም። ነገር ግን እኔ የኔ ከትምህርት በላይ አብልጭ የማያቸውን ነገሮች በልጆች ውስጥ እንዲሰርጽ አድርጌያለሁ። አንደኛው ነጻነታቸው የሌላን ሰው ነጻነት በመግፈፍ እንዳልሆነ እና ያንን ነገር ባልበላሹ ቁጥር ይገሰጻሉ። ምን ማለት ነው? እንደልባቸው መሆን ነጻነታቸውን እነሱ ብቻ አይደሉም በዚህ ዓለም ላይ ያሉ። ለምሳሌ አንድ ቦታ ገብተውም እንዲጮሁ አልፈልግም። ለሌላ ሰው ማሰብ አለባችሁ ሚለውን ትምህርት ነው ማስተምራቸው። እኔ ትምህርታቸው አንደኛው ውጡ ምናምን እያልኩ አልደበደብም። በትምህርት እኔ ራሴ በጣም ደደብ ስለነበርኩ በልጆቼ ላይ በትምህርት አይደለም መዝናቸው። ለመሆን በሚፈልጉበት ሁኔታ ላይ ዝም እየውሀ ጠብ ጠብ እያደረኩ እየኮተኮትኩ እንዲያድጉ ማድረግ የራሳቸው የሚመኙት ምርጫ አይቼ ምልህ። እኔን ኢትዮጵያ መውጣቴን መምጣት ከኢትዮጵያ መምጣቴንና ከዛ ተገንጥዬ መምጣቴን ሁልጊዜ ጊዜ እንዳይረሱ የራሳቸው አሜሪካ መወለድ አይካድም፣ እና አባታችን ከኢትዮጵያ መጣ እናታችን ከዚህ ናት በሚል አላለም፣ ባልተጋጨ እንትን አስተዳደግ ነው። እኔ በጉልበት ኢትዮጵያዊ ላደረገ ልጆችን አልተነሳሁም። ከተወለዱ ጀምሬ አማርኛ የምናገረው ለነሱ ምክንያቱ ምንድን ነው ያልክ እንደሆነ እኔ የእውነት የእውነት ስሜት ልገልጽበት የምችለው የምችሉበትን ቋንቋ እንዲያውቁ ፈልጋለሁ። ከልጅነታቸው ጀምሮ አሁን እንኳን እንደ ልብ ነው የምንነጋገረው። ያውቃሉ ሁሉ ነገር። ልጆቹም በደንብ ወጥተዋል። ባለቤቴ ደግሞ በጣም ጥሩ እናት ናት። ስለዚህ እኔ አዲስ ነገር ምላል አልፈጠርኩም። እንዲያውም ባይተወይም ኢትዮጵያዊነት ዝም ብሎ እንደ ፓንኬክ ወይም እንደ ቂጣ ወይም እንደ አስፕሪን የሚሰጥ አይደለም። እኔ እንዲያውም ፓናፍሪካንስ ናቸው ልጆች። ምን ማለቴ ነው? እዚህ ሀገር ተወልደው ለአፍሪካ ተቆርቋሪዎች ይሆናሉ። አፍሪካዊነታቸውንን ያውቃሉ። እናታቸውን ብትሆን ከአፍሪካ መምጣቷን ነው ፊልሟ ውስጥ ሁሉ የምታንጸባርቀው። ስለዚህ ያ ለእነሱ አዲስ ነገር አይደለም። ልጆች አስተሳሰባቸው መጽሐፍ ያነባሉ ሲኒማ፣ ባህል ያሉ ከአስተማሪዎቻቸው ጋር እኩል የሚነጋገሩ ልጆች ናቸው። ከእኔም ጋር እኩል የሚነጋገሩ ናቸው። አለ አይደለም። እና አሁን ለምሳሌ እኔ አባቴ ዝምተኛ ነው። እንደ አባቴ ነኝ እኔ ግን ለልጆች ስል እንደምን ብዬ አፌን ከፍቼ አነጋግራቸዋለሁ። ይሄ ለምሳሌ ከአባቴ ልዩነቱ ይሄ ነው። ልጆችን ማናገር ከአባቴ መለየት እፈልጋለሁ በዛ። እንደ አባቴ ደስ ይለኛ። አባቴ ኃይለኛ ነው፣ አገሩ የሚወድ ነው። ልጆቹ ጋር ግን አፉን ከፍቶ መነጋገር አይችልም። ከሱ መለየት ግን ፈለግኩኝ በዛ። በሌላው እሱ ከእኔ ይበልጥ የሚሰራ ኃይለኛ ሰው፣ እንደዱም እንደሱም ሰራሁ ልል አልችልም። እና ምልህ ምንድን ነው ልጆቹ እያንዳንድ ጊዜ ኢትዮጵያውያኖች በስደት መጥተን ሰውነታችን እዚህ ሆዳችን እዚህ እና ኢትዮጵያዊ ነህ እያል ልጆቻችን ወደ እብደት ደረጃ ሁሉ ምን ወስድ ብዙ ነን እና መጥፎ ነው። መቀበል ያለብህ ለቀ ሀገር መጥተሃል፣ ያችን ተቀበላት። ለኢትዮጵያ ቀላል አስፕሪን አይደለችም፣ ዋጣት። ግን ለቀህ ኢትዮጵያን መጣል ተቀበል። ከዛ እዚህ ሲያድጉ ግን አንተ ኢትዮጵያዊነትን ሁልጊዜ አታስረክብም። ሲያድጉ እዚህ አንተ ራስህ እኔ ኢትዮጵያዊ ነኝ ትላለህ። ለምሳሌ አሜሪካዊነት ደስ ማይልን ነገር ለልጆች ብለ ማረግ የለብህም። እኛም በዚህ ልጠላ እችላለሁ፣ ግን የአሜሪካን ካልቸር ልጆቼ ጋር አብሬ አላከብርም። ቢያከብሩ አልታዘባቸውም። እንዳውም እነሱ የኔንም ያከብራሉ እንኳን የራሳቸውን። እኔ ለሁሉም ዞሮብኛል። አሁን የኔም ዞሮብኛል፣ የነሱም ዞሮብኛል። ልቀበለው አልችልም። ስለዚህ በስራ ነው ጊዜ የማሳልፈው እንጂ አመት አላውቅም። በበኩሌ አይገባኝም። የኢትዮጵያ ውል ሰርግ አይገባኝም። እኔ በሰርግ አላገባውም። ሰርግ አይገባኝም። ደግሞ በሰርግ ተጋቡ ብዬ ደግሞ ሰው አልሳደብም። ግን አይገባኝም። እኔ ሲጠሩኝም አልሄድም። ቢቀየሙኝም አላደለም። ምክንያቱም አንዴ ከሀገሬ ተመንቅለህ ወጥተህ እንደ ሀገርህ ይሁን ልያልክ መሳደብ። አሁን ለምሳሌ ብዙ ኢትዮጵያውያን ለቅሶ ይሄዱና ተሳድበው ይመጣሉ። እንደ እያቺ ውጭ ዚ አሜሪካ ኢኮኖሚ መስሉ ደግሞ ሚስከርቷን አርጋ እንዲህ እንዲህ እያለች አባቷን አ ዳዲ ዳዲ ትላለች። ይሉሃል። ብዙ ጆክ አለ ስለ ሁሉ ነገር። አለመሄድ ይሻላል። ላል ያለም የሚያናድህ ከሆነ አለመሄድ። የሰውን መብት ደግሞ አለመልቃት፣ ህዝብ ለመተው ወይም ግጥም መጻፍ ከቆረቆረህ በሀይል ግጥም ጽፈህ በኢትዮ ቲዩብ አንበው እንጂ እኔ አልሄድም፣ ሰርግ አልሄድም፣ ምንም አልሄድም። ምክንያቱም መሳደብ አልፈልግም። አቀቀሩን ሳወጣለት አልውልም። ለጸሎት ሄጄ ወይም እንኳን ደስ አላችሁ ልል ሄጄ አቃቀራቸው ወደ ሌላ ወንዝ ይዞኝ እንዲሄድ አልፈልግም። የተወለድኩበት ትብቴ የተቀበረበት አገር እና የልጅነቴ ለዛ ያለበት አገር እስካሁን እዛ ነው ያለ፣ እዚህ የለም። እዛ ውጥቼው ነው የመጣሁት። አንገረብ ነው ትቼው የመጣሁ። ቀሃ ነው ትቼው የመጣሁ። ትግሬ መጨሃ ነው ጥየው የመጣሁ። ጎንደር እንግዲህ ትግሬ ሆኖ እንዳይሰደብ ሰው ትግሬ መጨሃ የሚባለው ተራራ ላይ ብዙ በለስ በላ ነበር አለ አይደለም። እንኳይ የምበላበት ዶቅማ የበላሁበት። ለእኔ ኢትዮጵያ ያ የልጅነት ደስታዬን ያሳለፍኩበት ነው። ከገረዘዝክ በኋላ ሀገር የሚያስፈልግም አይመስለኝም፣ በበኩሌ ምክንያቱም የልጅነትህ ነው፣ በስት ታይም ኢን ላይፍ። እኔ አሁን ቀጋ በልቼ ምጫምጮ በልቼ ያደግኩ ልጅ ነኝ። እሺ፣ አሁን እሺ፣ አንተ አታውቅም፣ ጠፍቶም ይሆናል፣ እንኳ አታውቅም፣ ጠፍቶም ይሆናል። እኛ ግን ስናድግ ይሄ ሁሉ በየጊዜው ብቅ ይላል። ቅዳሜና እሑድ ልጁ ቤታችን አንበላም፣ ዱር፣ የዱር ፍሬ ስንበላ ነው የምናድግ። እና ምልህ ዋና ዝም ብለህ ዘለህ ፊልም ሁሉ ያየኸውን ዋና ውስጥ ትደረጎዛለህ ሪቨር ውስጥ ርቀት የሌለው ሄደህ ራስህን ደንጋይ ይመታሃል፣ ትስቃለህ። እና የልጅነት ጊዜን ነው ኢትዮጵያ አድርጌ የማየው። ብዙ ሰው የሚጨንቀው እዚህ ላይ ነው አለ ለምሳሌ ኢትዮጵያዊነት ዘልዬ ጅማ አገሬ ነው ማለት አይደለም ነው ጅማ ለሁለት ዓመት አድጌ ምልቆ ቆይቻለሁ። ግን ጓደኞች የጅማ ጓደኞች ፕሬሸስ የሆኑ አሉኝ ግን ጅማል ተወለድኩም። እትብቴ ያለው ጎንደር ነው። እና የተወለድክበትን ማክበር ጥሩ ነው፣ የሌላም ሳትንቅ፣ የሌላ ሳትሰድብ እና ለእኔ ኢትዮጵያ ማለት የተወለድኩበት እትብቴ የተቀበረችበት ከዚህ ዓለም የማይገኝ በእኔ በበኩሌ ደስታ ያየሁበት አላለም። ግን ደስታ ደግሞ ሬሌቲቭ ነው። አንተ ደግሞ የተወለድክበት ሰፈር፣ አሜሪካዊ ደግሞ የተወለደበት ሰፈር ደስታ ነው። ስለዚህ እኔ አሻማኝም። ኢትዮጵያ የምል ለእኔ ማፕ አይደለም። ሌላ ሰው መገፈትርበት ቋንቋ አይደለም። ለእኔ እትብቴ ተቀብሯል። አንዴ እዛ እዛ ቦታ ኮከቦች ሁሉም ያውቁኝ እዛ ነው። እዚህ ስመጣማ ጠፋቸዋለሁ። አይነታዊ ሁሉ የወጣው እዛ ነው እና ለእኔ የክሊር ነው። ብዙ ሰው እንትን ሊያረገኝ አይችልም። ግን የሌላ ሰው መስደቢያ አይደለም። ለምሳሌ የተለወጠ መንግስት ቢለወጥ ፓስፖርቴና በፍጹም አልተዋትም በሞት እኔ ስመጣ ፓስፖርቴ ብቻ ናት አብራኝ የመጣችው። አሁን አንተ ስንት አብሮ ጓደኞች፣ ገርልፍሬንዶች ሁሉ አብራችሁ ነው የምትመጡ አይሮፕላን ላይ። እኛ እኔ ስንመጣ አንዲት ዘመድ ነበረን ፓስፖርታችን ናት። ለእኔ ፓስፖርት ሚኒንግፉል ነው፣ ለእኔ ለሌላው ደግሞ ላይሆን ይችላል። እንደውም አንዳንዴ እዚህ ፓስፖርቴ ላይ ቁሜ ብሞትም አገሬ እሷ ናት ለእኔ ምንም እንትን የለውም ምን መሰለ፣ የምንኖረው አሁን በአሜሪካን ኤምፓየር ነው። ግን አሁን አይደለም የጀመረው አፄ ኃይለ ስላሴ ሲመለሱ ከእንግሊዝ ሀገር የሁለተኛውን ዓለም ጦርነት አሸንፈው ዓለምን የተረከቡት አዲሱ የሮማን ኤምፓየሮች አሜሪካኖች ናቸው። ለዚህ ነው ትምህርት ቤታችን ሁሉ አሁን ለምሳሌ የኢትዮጵያ ትምህርት ቤት መጀመሪያ ኢትዮጵያዊነት የሚል ትምህርት ቤት ይኖረዋል። እንበለ ጊዜው ያሻማል እሱ ራሱ የብዙነ ብሔር የሚደበልቅ አይደለም። ግን ከዛ አልፈ ተርፈ ደግሞ ምን አለ ያልክ እንደሆነ እንግሊዞች ዲዛይን አድርገውት ነበር፣ ትምህርት ቤቱን ኤጁኬሽናል ሲስተሙን እንግሊዞች፣ ከእንግሊዝ የተማሩ ኢትዮጵያኖች፣ ኢጅፕሻኖች ተሰብስበው አንድ ላይ ቀኝተውት እንዲህ ሲሄድ፣ ፒስ ኮሮች የአሜሪካን ኤምፓየር መጣና ወደዚያ ዞሮ ደግሞ ሲሄድ ያው እንግዲህ በጣም የምልህ እንትን ያለ የተደባለቀበት ትውልድ ተወለደ፣ ድብልቅልቅ። በእኔ ጊዜ የነበረው ኢትዮጵያዊ ትውልድ የእውነት ከተናገረ ድብልቅልቅልቅ ጊዜ ነው የተው እኛ የመጣ ነው። እንግሊዞች ራሳቸው ኢትዮጵያን ሊወስዷት ነበር። አሜሪካኖች ናቸው ተው አሁን እንግዲህ ወደ እኛ ገብታለች ያሏት ያሏቸው። ስለዚህ ምን አሁን ደግሞ ቻይና የሚቀጥለው አለም ደግሞ፣ እኛ ዝም ብለን እንደገና በቻይኒዞች ደግሞ እንደገና ውልቅልቅ እስክንል እንበላ ይሆናል፣ አይታወቅም። ስለዚህ ችግሩ ምንድን ነው? የኛ የእኛ ኢሊቶች ምሁራን የምንባለው ሁልጊዜ ትምህርታችን ትምርታችን ፓራሲቲካል ነው፣ ዝም ብሎ ጥገኛ ነው። ለራሱ ነድፎ የሚሄድ ኢሊት አልተፈጠረም። አፍሪካ በጠቅላላ የመጣ ሁሉ አላለ ኤምፓየር ኮአፕት እያደረገን ዝም የራሳችን ነድፈ ነው የምንሄድ ለዚህ ነው ፓን አፍሪካኒዝም ብዙ ጊዜ ምንድን ነው ለአፍሪካ ሴንተር የሆነ አላደለም ቪዥን ይምጣ እና ወደዛ እንሄድ የሚል ነው፣ የፓን አፍሪካን ቪዥን። እንግዲህ ግን አንዳንድ ጊዜ ኢትዮጵያ መከራዋን የምታየው ኤሊቱ በዚህ ነው መወስድሽ፣ እየገረፍኩ ይላል ያ ኤሊት ይዟት ሲወስድና እሱ ደግሞ ሲገለበጥ እንደገና ወደዚህ ይዤሽ ነው የሚሄድ ይላትና እየተገረፈች እንትወጣለች ኢትዮጵያ። እና ችግሩ ምንድን ነው ኢንዲፐንደንት የሆነ ሴልፍ ሴንተርድ የሆነ ከኢትዮጵያዊነት ተነስቶ ለእኔ ኢትዮጵያዊነት እንግዲህ ምንድን ነው? ሁሉን የሚያቅፍ ፓን ኢትዮጵያን የሆነ ፓን አፍሪካንን ኦብጀክቲቭ ያለው ለውጥ፣ ለኢትዮጵያ ሳይሆን ለአፍሪካ በጠቅላላ ይጠቅማል። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ የሚታገሱ ሰው ነበር። ሰላም